የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም በአማራና ኦሮሚያ ክልል ፋኖና የኦሮሞ ነጻነት ሰራዊትን ዘጠና በመቶ ደምስሻለሁ ሲል የመከላከያ ሰራዊቱ ገለጸ። የፋኖ ኃይሎች ደግሞ አመራሮቻቸው በተደረገ ጠንካራ ውጊያ መገደላቸውን አሳውቋል። የፓርላማ ባሉ ደብዛቸው የጠፉ ሁለት ሰዎች ላይ ምርመራ እንዲደረግ ጥሪ ሲያቀርቡ ርዕሰ መስተዳድሩ ደግሞ መስዋዕትነት እንክፈል ሲሉ ተሰምተዋል። እነዚህን መረጃዎች በስፋት እንመለከታለን። ጠቅላይ ሚኒስትር አብይ አህመድ ለመምህራን ደሞዝ እንደማይጨመር በድጋሚ ገለጹ። ጠቅላይ ሚኒስትሩ ድፍን የኢትዮጵያ ሕዝብን ያመጣው ለውጥ ማየት አይፈልግም ሲሉም ተደምጧል። ከዓመታት በፊት ወለጋ ብሄድ ይገድሉኛል ከዛም ጅማ ያምጻል ሲሉ የነበሩት አብይ አሁን ደግሞ ጅማ፣ አርሲ፣ ወለጋ የሚባል በሽታ አለ ያሉ ሲሆን በአማራ ክልል የሚንቀሳቀሱ ኃይሎችንም ለመጀመሪያ ጊዜ በስማቸው ፋኖ ብለው ሲጠሩ ተሰምቷል። ይህንንም ይዘናል። የጄኔራሉ ትዕዛዝ ተጥሷል ተባለም። ጄኔራል ታደሰ ወረደ ባሳለፍነው ወር ያሳለፉት ውሳኔ ነው እየተፈጸመ አይደለም የሚል ቅሬታ የቀረበበት ሰሙታላችሁ። ወደ 80 ሺህ የሚጠጉ አርብቶአደሮች ተፈናቀሉ። እነዚህ አርብቶአደሮች የተፈናቀሉት በኦሞ ወንዝ መሙላት ሳቢያ ነው። ሌላኛው መረጃችን ነው። ቁልፍ ወታደራዊ መሪዎቿና ሳይንቲስቶቿ የተገደሉባት ኢራን በእስራኤል ላይ የበቀል እርምጃ መውሰድ ጀመረች። በቴልአቪቭ በተፈጸመ ድብደባ የእስራኤል መከላከያ ሚኒስትር ኢላማ መደረቡ እየተዘገበ ነው። አሜሪካ ደግሞ እስራኤልን ለመከላከል የሚያስችል ኃይል ማሰማራቷን ተገልጿል። በሌላ በኩል እስራኤል አዲስ አበባ የሚገኘውን ኢምባሲዋን ጨምሮ በመላው ዓለም ያሉ ቆንስላና ኢምባሲዎቿን ዘግታለች። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎች ሰማላችሁ ሰናይ ቆይታ ይሆንላችሁ። በአማራና ኦሮሚያ ክልል ፋኖና የኦሮሞ ነጻነት ሰራዊትን ዘጠና በመቶ ደምስሽ ያለው ሲል የመከላከያ ሰራዊቱ ገለጸ። የፋኖ ኃይሎች ደግሞ አመራሮቻቸው በተደረገ ጠንካራ ውጊያ መገደላቸውን አሳውቀዋል። የፓርላማ ባሉ በበኩላቸው ደብዛቸው የጠፋ ሁለት ሰዎች ላይ ምርመራ እንዲደረግ ጥሪ አቅርበዋል። ርዕሰ መስተዳድሩ ደግሞ መስዋዕትነት እንክፈል ሲሉ ተሰምተዋል። በአማራም ይሁን በኦሮሚያ ክልሎች የሚፈጸሙ ጥቃቶችና የሚደረጉ ውጊያዎች አሁንም እንዳሉ ናቸው። በአማራ ክልል ያለው ሁነት በተመለከተም በፋኖ ኃይሎችም ይሁን በመከላከያ ሰራዊቱ በኩል እየተሰጡ ያሉ መግለጫዎች ግልጽ ማሳያዎች ናቸው። የፋኖ ኃይሎች በሱዳን ድንበር አቅራቢያ ቋራ በሙድ ተብሎ በሚጠራው ስፍራም ከሜካናይዝድ ኃይሉ ጋር የሚያደርጉትን ውጊያ መቀጠላቸውን ይፋ አድርገዋል። በዛው በጎንደር ቀጠና በፎገራ ሲቲ ዛባ በተባለ ተራራማ አካባቢም ተሽከርካሪዎች ጭምር ለጉዳት የተዳረጉበት የተኩስ ልውውጥ መከናወኑንም ገልጿል። በተመሳሳይ በዚሁ ቀጠና በለሳ ላይም እንደዚሁ ጥቃቶች ደርሰዋል። ሰሜን ጎሎ ዞን ዋድላ ወረዳ ልዩ ስሙ ቆማ በተባለ አካባቢ ትናንት ከባድ ውጊያ ከመንግስት ጥምሩ ጦር ጋር ተደርጓል ሲሉ ገልጸው፣ በዚህም ከፍተኛ ሰብአዊ ኪሳራ እንዲደርስ አድርገናል ይላሉ። ከተገደሉ የመንግስት ኃይሎች ውስጥም በሻለቃ ማዕረግ ያሉ የመከላከያ ሰራዊቱ መስመራዊ መኮንኖች ይገኙበታል ሲሉ አክለዋል። በዚህ ጠንካራ ውጊያ ደምስ ሲመራ የተባሉ የፋኖ አመራርን ጨምሮም ሶስት አመራሮቻቸው መገደላቸውንም ነው የገለጹት። መሰል ጥቃቶች በኦሮሚያ ክልል አንዳንድ ስፍራዎች መፈጸማ ቸውንም የኦሮሞ ነጻነት ሰራዊት ይገልጻል። የመከላከያ ሰራዊቱ አዛዥ ፊልድ ማርሻል ብርሃኑ ጁላ ደግሞ ዘጠና በመቶ ፋኖና ኦላን ደምስሰናል ሲሉ ተናግሯል። በተለይም በአማራ ክልል ባለፉት ሁለት ዓመታት ከፍተኛ ፈተና ገጥሞናል ያሉት የታማጆር ሽሞ አሁን ለክልሎች የጸጥታ ተግባሩ ልናስረክበው ነው ሲሉም ያክላሉ። አሁን ዘጠና ፐርሰንት ዘጠና ፐርሰንት በሚገባ በተጨባጭ በሪፖርት ማቅረብ የሚችለው 90 ፐርሰንት መተናቸዋል። ናቸዋል የቀረው 10 ፐርሰንት በዱር፣ በገደል፣ በዋሻ፣ በገዳም እየተደበቀ መከላከያ ሰራዊት ሽፍታ ለቃሚ አይደለም። ጠቅላይ ኤታማዦር ሹሙ በአማራ ክልል ነፍጥ ያነሳው ኃይል ተራ ሽፍታ ስለሆነ አስር በመቶ አቅማችንን ብቻ ነው አውጥተን እየተዋጋን ያለነው ያሉት ከሁለት ዓመት አካባቢ በፊት ነበር። አሁን ደግሞ የነዚህን ኃይሎች አስር በመቶ ብቻ አስቀርተናል ይላሉ። የክልሉ ርዕሰ መስተዳድራ አረጋ ከበደ ግን ክልሉ አሁን በቀውስ ውስጥ መሆኑን አንስተው አመራሮቻቸውን ለመስዋዕትነት ሲጠይቁ ሰምቷል። በአንድ ዘመን የነበረ አመራር መስዋዕትነት መክፈል አለበት። ሁል ጊዜ መክፈል የለብንም። በሆነም በሆነ ዘመን ያመራር ግን መስዋዕትን መክፈል አለብን። ማናቸውንም ነገር ለመክፈል መዘጋጀት አለብን። በህይወት ሊሆን ይችላል፣ በአኗኗር ሊሆን ይችላል፣ በክብር ሊሆን ይችላል። ለመክፈል መዘጋጀት አለብን። በአማራ ክልል ከጦርነቱ መቀስቀስ በፊት የሚሆን በኋላም በርካቶች በአገዛዙ ታስረው የገቡበት ሳይታወቅ ደብዛቸው ጠፍቶ ቀርቷል። አሁን በተለያዩ ማጎሪያዎች ያሉም አሉ። የፓርላማ ባሉ ደሳሌ ጨኔ ደብዛቸው ጠፍቶ የቀሩ ሁለት ሰዎችን በተመለከተ ጥያቄ አቅርበዋል። ቴዎድሮስ ጌታቸውና ታደለ ጥበቡ የተባሉ ሁለት ሰዎች በባህር ዳር ከቤታቸው በጸጥታ አካላት ተይዘው ከተወሰዱ ከአንድ ዓመት በላይ አልፏቸዋል ሲሉም አንስተዋል። ቤተሰቦቻቸውና ጓደኞቻቸው የት እንደደረሱ በተደጋጋሚ የሚመለከታቸውን አካላት ቢጠይቁም ምላሽ ማግኘት እንዳልቻሉም፣ አሁን በምን አይነት ሁኔታ ላይ እንደሚገኙ ማወቅ አልቻሉም። እናም የሚመለከታቸው የባህር ዳር ከተማ የአማራ ክልልና የፌዴራል የጸጥታ አካላት እንደዚሁም የሰብአዊ መብት ድርጅቶች ስለ ጉዳዩ ምርመራ እንዲያካሂዱና የደረሱበትን እንዲያሳውቁ ጥሪ ያቀርባለሁ ብለዋል። ጠቅላይ ሚኒስትር አብይ አህመድ ለመምህራን ደመወዝ እንደማይጨመር በድጋሜ ገለጹ። ጠቅላይ ሚኒስትሩ ድፍን የኢትዮጵያ ሕዝብ ያመጣሁለት ለውጥ ማየት አይፈልግም ሲሉም ተደምጧል። ከአመታት በፊት በወለጋ ብሄድ ይገድሉኛል ከዛም ጅማ ያምጻል ሲሉ የነበሩት ጠቅላይ ሚኒስትር አብይ አሁን ደግሞ ጅማ፣ ወለጋ፣ አርሲ የሚባል በሽታ አለ ያሉ ሲሆን የአማራ ሸኔና ጽንፈኛ ሲሉት የነበረውን ፋኖንም ለመጀመሪያ ጊዜ በስሙ ሲጠሩት ተሰምቷል። የኢትዮጵያ ሕዝብ እንዲሰማቸው በሁሉ ሚዲያዎች ለአራት ተከታታይ ቀናት ሲናገሩ የነበሩት ጠቅላይ ሚኒስትር አብይ ህዝብ እየሰማቸው እንዳልሆነና በንግግራቸው እንደተሰላቸው ያወቁ ይመስል ቤተ መንግስት እየጠሩ በተናጥል የተለያዩ የህብረተሰብ ክፍሎችን በማናገር ላይ ናቸው። በዚህም የሚያናግሯቸውን የህብረተሰብ ክፍሎችን ቀጥለው መምህራን ላይ ደርሰዋል። መምህራኑ ኑሯቸው ትናንት መልካም እንደነበር በሀገሪቱ ውስጥ ተዘዋውሮ ለመስራትም ቀላል እንደነበር፣ የሀገሪቱ ሰላምና ልማት አሁን መዳከሙንም አንስተው ሲናገሯቸው በብስጭት ሲመልሱ ተደምጧል። መምህራኑ ህይወታቸውና ሀገራቸው ከቀደሙ ዘመናቸው ጋር አነጻጽሮ መናገራቸው ያላስደሰታቸው ጠቅላይ ሚኒስትር አብይ የኔን ለውጥ ለማሳነስ የሌለ ድሮ አትፈልጉ በማለት በንዴት ተናግሯል። ለውጡ በእያንዳንዱ ጓዳ ውስጥ የፈታቸው ጉዳይ በጣም በርካታ ናቸው፣ ወይም እኛ አልተናገርናቸውም፣ ወይም እናንተ ማየት አልፈለጋችሁም። እናንተ ሲባል ደፍን ኢትዮጵያ ማለት ነው። እናንተ ብቻ አላችሁ፣ ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። እባካቸው አይናቸውን ግለጡ አለም እኮ የተደንደንቀ ያለው በኢትዮጵያ ስራ ምን፣ ለምን ትገረም አላቸው። ህዝብም ሆነ መምህራኑ የቀደመውን አንጻራዊ ሰላምና ልማት መናፈቁና የእርሳቸውን የእርቂትና የድህነት ዘመን እያነሳ መናገሩ የሚያበሳጫቸው ጠቅላይ ሚኒስትሩ ድፍን የኢትዮጵያ ህዝብ እኔ ያመጣሁለት ለውጥ ማየት አይፈልግም፣ አይኑን ይግለጥ ሲሉ የሀገሪቱን ህዝብ በሙሉ ሲዘልፉም ተሰምቷል። ከደሞዝ ግብር ቢቀንስ አላቸው፣ መኪና ነጻ ቢገባ አላቸው፣ ከዛ ደግሞ ደሞዝ ቢጨመር አላቸው። አብሮ እኮ አይሄድም መምህር መኖር አቅቶታል አላችሁ። ከውጭ ሀገር መኪና ቢያስገባ አላችሁ። አብሮ አይደለም። እውነታቸውን መኖር ተቸግረዋል ብዬ እንዳላስብ መኪና እንድናስገባ ደግሞ ዲዩቲ ፍሪ ይፈቀድልን አላችሁ። ህዝብ አይኑን አለመግለጡን ድፍን የሀገሪቱ ህዝብ የእርሳቸው ለውጥን ማየት አለመፈለጉን የሚናገሩት ጠቅላይ ሚኒስትሩ ለውጥ ካለ ስለምን መምህራን ይርባቸዋል? እድገት ካለ ለምን ደሞዝ አያገኙም? ለሚለው ጥያቄ ግን መልስ ሲያቀርቡ አልተሰሙም። ይልቁንም የደሞዝ ጥያቄው እንደማይመለስ ሲያብራሩ እናንተ ወደ ብልጽግና የምታደርሱ ስለሆናችሁ እናንተ ለውጡን አታዩቱን በማለት መልሰውላቸዋል። ለውጡ በእያንዳንዱ ጓዳ ውስጥ የፈታቸው ጉዳይ በጣም በርካታ ናቸው። ወይም እኛ አልተናገርናቸውም ወይም እናንተ ማየት አልፈለጋችሁም። እናንተ ሲባል ደፍን ኢትዮጵያ ማለት ነው። እናንተ ብቻ አይደላችሁ። ልማት አለ። ይሄ ልማት ደግሞ ዓለምን እያስደመመ ነው ያለው። እባካችሁ ዓይናችሁን ግለጡ። ዓለም እኮ ይተነደጋ ያለው በኢትዮጵያ ስራ ምን ለምን ህዝብን ከመወረፍ ተሻግረው ማህበረሰብን በሚለያዩ ንግግሮቻቸው የሚታወሱት ጠቅላይ ሚኒስትር አብይ ከዚህ ቀደም ጎርጎራን እንዳልሰራ እንቅፋት የሆነው ጎጃም ነው፣ ፋሲልን ላሳድስ ተቃውሞ ከጎንደር ተነሳብኝ እያሉ ሲናገሩ እንደነበርና ወለጋ ሂጄ ብሞት ጅማ ይነሳል ማለታቸውም የሚዘነጋ አይሆንም። አሁን ደግሞ ጅማ አርሲ ወለጋ የሚባል በሽታ አለ ብለዋል። ዘረኝነት ማለት በኦሮሚያ ብትወስዱት ጅማ አርሲ ወለጋ የሚባል በሽታ አለ፣ ወለጋ ብትሄዱ ሆሮ ቀለም የሚባል በሽታ አለ። ከወለጋ ያመጣ ያቁታል። ጅማ ብትሄዱ ከጌራ ከምናምን ከሊሙ የሚባል በሽታ አለ አያል ከመዛም ጌራ ከተገባ በኋላም አለው። በተደጋጋሚ ባደረጓቸው ሀሰተኛ ንግግሮች ምክንያት በህዝብ ዘንድ ያላቸው ተአማኒነት እየቀነሰ ስለ መምጣቱ የሚነገርባቸው ጠቅላይ ሚኒስትር አብይ ትምህርት ቤቶቹን ደግሞ በቅጥፈትና ውሸት ማስፋፋት ሲሆን እጅሉም ተደምጧል። መምህራን ዩኒቨርሲቲ መኝታ ቤት በነጻ ስለሆነ ምግብ በነፃ ስለሆነ ኮምፒውተር ዩኒቨርሲቲ ስላለ ጊዜ ስላለው ተማሪ ያን የእውቀት ማድ የሚገኝበትን ሪዝኒንግ የሚያድግበትን ተቋም ጽንፈኝነት እንዲሰራፋበት ውሸት እንዲስፋፋበት ስድድብ እንዲበዛበት እውቀት ሳይሆን ቅጥፈት እንዲፈበረክ አልፈቀድንም ወይ? አልፈቀድንም። በመንግስት ኢንተርኔት በመንግስት ኮምፒውተር በመንግስት ቢሮ ውስጥ ቅጥፈትና ውሸት እንዲሰለጥኑ አልፈቀድንም ወይ? መምህር አንንት ትጥቅ ትግል መግባታቸውን ለማንሳት መምህሩም ሸፍተዋል በማለት የተናገሩት ጠቅላይ ሚኒስትር አብይ ማስተማር አልሆን ብሎ ጠመንጃ እንዳነሳ ጠቅሰው መላ ኢትዮጵያ የተበላሸ ሀገር ነው ብሏል። መምህር፣ የእውቀት አባት፣ የተከበረው የተፈራው፣ የተወደደው፣ ሽማግሌው፣ አስታራቂው የእውቀት አባትነቱን ጥሎ አልሸፈተም ወይ? አልሸፈተም። መምህር ስንቱ መምህር ኮመልስ በይቅርታ የሚያስተምር አሉ። ገብተው ወጥተው ሞክረው ሲያቀታቸው አሉ የተመለሱ የሉም። መምህር አይሸፍትም። መምህር ሽፍታን ክላሽ አስጥሎ ብዕር ያስይዛል እንጂ ብዕር ጥሎ ክላሽ አይዙም። እናንተም ተበላሻችሁ፣ ሽፍታውም ተበላሸ። የተበላሸ ሀገር መሆኑን ማመን ያስፈልጋል። ላለፉት ሁለት ዓመትና ከዛ በላይ የአማራ ሸኔ፣ ጽንፈኛው፣ ሽፍታው ወዘተ እያሉ ሲጠሯቸው የነበሩትን ፋኖ ኃይሎችን ለመጀመሪያ ጊዜ በስማቸው ሲጠሩ ነው የተደመጡት። ፋኖ በቲቪ አይታችኋል። ሽማግሌዎች ልከም ቄስ ሳይቀር አንበርክኳል። ባካችሁ ይቅር የጄኔራሉ ትዕዛዝ ተጥሷል ተባለ። ጄኔራል ታደሰ ወረደ ባለፈው ወር ያሳለፉት ውሳኔ ነው እየተፈጸመ አይደለም የሚል ቅሬታ የቀረበበት ባሳለፍነው ግንቦት 25 የትግራይ ጊዜያዊ አስተዳደር ፕሬዚዳንት ጄኔራል ታደሰ ወረደ ኬላዎች እንዲነሱ ትዕዛዝ መስጠታቸው የሚታወስ ነው። ጄኔራል ታደሰም የዞን የወረዳና ከተማ አስተዳደሮች የቀረት ኬላዎች የሸቀጦች ነፃ እንቅስቃሴ እያደናቀፉና በኢኮኖሚው ላይ ተጽዕኖ እያሳደሩ መሆኑን በመግለጽ እንዲነሱ በአስቸኳይ ትዕዛዝ መስጠታቸው የሚገልጽ ደብዳቤንም ጽፈው ነበር። ፕሬዚደንቱ በደብዳቤያቸው በየደረጃው ያሉ የጸጥታ ኃላፊዎች ትእዛዙ እንዲያስፈጽሙ በአጽንኦት ማሳሰባቸውም ይታወሳል። ሆኖም የትእዛዝ ደብዳቤው ከተጻፈ ከአስራ አንድ ቀናት በላይ ቢቆጠርም የተነሳ ኬላ የለም ይላሉ ነዋሪዎቹም። በተያዘ ዜና መኪና አስፋልት አጠገብ በሚገኙ አንዳንድ ከተሞች ያሉ ነዋሪዎች ደግሞም በአካባቢያቸው የሚፈጠሩ የመልካም አስተዳደር ችግሮች ላይ ትኩረት እንዲያገኙ በሚል የመኪና መንገዶችን ይዘጋሉ ሲል ቲግባ ዘግቧል። ትናንት ከመቀለ ወደ ተምቤን በሚወስደው ዋና አስፋልት መንገድ በደጎ አተንቤን ጎረዳም ማርያም ቆራሮ ተብሎ በሚጠራ ቦታ የመኪና መንገድ ለሰዓታት ተዘግቶ በርካታ አሽከርካሪዎችና ተጓዦች ለእንግልት መዳረጋቸውን በመጥቀስ የተሰጠን መሬት የለውጥ ደጋፊ በመሆናችን ምክንያት ልንቀማ ነው ያሉ ወጣቶች ናቸው መንገዱን ለሰዓታት ዘግተውት ነበር በሚል በዘገባው የተጠቀሱት ፖሊስ ወጣቶቹ መንገዱን እንዲከፍቱ የሰጠው ማሳሰቢያ ባለመከበሩ ምክንያት ጥይቶችን ከመተኮስ አልፎ ህገወጥ ተግባሩን አስተባብረዋል ያላቸውን አስሯል ሲልም ዘገባው አክሏል። በቅርቡ በፓርላማ የቀረበ አንድ ሪፖርት የፌደራል መንግስት የማያውቃቸው 297 ኬላዎች በሀገሪቱ አሉ ይላል። ጠቅላይ ሚኒስትር አብይ አህመድ ጭምር እንዲነሱ ቢጠይቁም እስካሁን ያልተነሱ ናቸው ተብሎ መቅረቡም ይታወሳል። አብዛኞቹ እነዚ ያቶች መልስ አብዲስ አስተዳደር ገቢ የሚሰበስብባቸውና በኦሮሚያ ክልል የሚገኙም ናቸው። በኦሮሚያ ክልል የሚንቀሳቀሱ የከባድ መኪና አሽከርካሪዎችም በየ አስር ኪሎ ሜትሩ ለሚሊሻ ጭምር እየተባሉ ገንዘብ ካልከፈላቸው አታልፉም እንደሚባሉ ይገልጻሉ። አማራ ክልልን በተለያዩ ቦታዎች እንዲህ ያለው ነገር ያለ ነው። ቁልፍ ወታደራዊ መሪዎቿና ሳይንቲስቶቿን ያጣቸው ኢራን በእስራኤል ላይ የበቀል እርምጃ መውሰድ ጀመረች። በቴላቪቭ በተፈጸመው ድብደባ የእስራኤል መከላከያ ሚኒስትር ኢላማ መደረጉም እየተዘገበ ነው። አሜሪካ ደግሞ እስራኤልን ለመከላከል የሚያስችል ኃይል ማሰማራቷ ተገልጿል። በሌላ በኩል እስራኤል አዲስ አበባ የሚገኘውን ኤምባሲዋን ጨምሮ በመላው ዓለም ያሉ ቆንስላና ኤምባሲዎቿን ዘግታለች። ኢራን በተከታታይ በተኮሰችው ባልስቲክ ሚሳኤል የእስራኤልን ወታደራዊ ኢላማዎችን እየመታች ነው በማለት የኢራን የመገናኛ ብዙሃን እየዘገቡ ሲሆን የኢራን ሚዲያዎች ቀጣይ ጥቃቶችን እንደሚፈጽም በሚዘገቡበት ወቅት ከአስር በላይ ጄኔራሎችና ሳይንቲስቶች እንዲገደሉ ያደረጉት የእስራኤሉ ጠቅላይ ሚኒስትር ኔታንያሁ በበኩላቸው ይህ ገና ጅምር ነው፣ የኢራኑ አገዛዝ የማያውቃቸው ጥቃቶች ይፈጽማሉ፣ የኢራንን ህዝብ ከዚህ አምባገነን መንግስት እንገላግሏለን ብሏል። ተጠባቂውን የኢራንን የበቀል ጥቃት ለመከላከል የአሜሪካ መንግስት መከላከያውን እገዛ እንዲያደርግ ትዕዛዝ ሰጥቶ ያንኑ እያደረገ ስለመሆኑ ማሳውቋል ከኢራን የሚተኮሱ ሚሳኤሎች አየር ላይ እያሉ ለማክሸፍ የተሰማራው ይሄው የአሜሪካ ጸረ ሚሳኤል ኃይል ከእስራኤል ጋር ሆኖ ጀቶችንና የውጊያ አውሮፕላኖችን ጭምር ተጠቅሞ እየተከላከለ ነው ተብሎለታል። በተመሳሳይ የፈረንሳይ ፕሬዚደንት ይህኑ የመከላከል ዘመቻ በማገዝ ከእስራኤል ጎን እንደሚሰለፉ አሳውቋል። ኢራን እየፈጸመች ባለው የአጻፋ ጥቃት ምን ያክል ጉዳት እንዳደረሰች ይህንን ዘገባ እስካጠናቀርንበት ጊዜ ድረስ በሁለቱ ሀገራት በኩል በይፋ የተሰጠ መረጃ የለም። አየር ላይ ያሉ የኢራን ሮኬቶችና ሚሳኤሎችን በማክሸፍ የሚታወቀው አይረን ዶም የተሰኘው የእስራኤል መከላከያ ኃይልም ያከሸፋቸው ተኩሶች መጠንን አልገለጸም። የሁለቱ ሀገራት መሪዎችን ያነጋገሩት የሩሲያው ፕሬዝደንት ቭላድሚር ፑቲን የእስራኤልን ጥቃት ሕግን የጣሰ ማለታቸው ተዘግቧል። ከኢራኑ ፕሬዝደንት ፔጀሽኪያንና ከእስራኤሉ ኔታንያሁ ጋር በስልክ መወያየታቸውን ያሳወቀው ክሬምሊን ፑቲን የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ሕግን የጣሰውን የእስራኤልን ድርጊት ሩሲያ እንደምታወግዝ ገልጸ ገልጸዋል ብሏል። በእስራኤል ጥቃት ሳቢያ ለደረሰው በርካታ ሞት ለኢራን መንግስትና ህዝብ ሀዘናቸውንም ገልጿል። ሩሲያ በኢራንና በእስራኤል መካከል የተፈጠረውን አለመግባባት ለማርገብ የበኩሏን አስተዋጽኦ ማድረግ ትቀጥላለች ያሉት ፑቲን ውጥረቱ እንዳይባባስ ለማሸማገል ዝግጁ መሆናቸውንም ተናግሯል። ለማሸማገል ብለው ወደ ቴህራን የደወሉት ፑቲን ከኢራን ፕሬዚደንት በኩል የተሰጣቸው ምላሽ ለእስራኤል ጥቃት ተገቢውን ምላሽ እንሰጣለን የሚል መሆኑን ደግሞ የሞስኮቭ ሚዲያዎች ጽፏል። በሌላ በኩል ኢራን ያየ የአየር ክልሏን ስትዘጋም እስራኤል ደግሞ በመላው ዓለም ያሉ ኤምባሲዎቿን ዘግታለች። የኢራን አየር ክልል ለሚቀጥሉት በርካታ ያሉ ሰዓታት ተዘግቶ የሚቆይ ሲሆን የእስራኤል ኤምባሲዎች ግን እስከ መቼ ተዘግተው እንደሚቆዩ አልታወቀም። ይሁን እንጂ አዲስ አበባ የሚገኘውን ኤምባሲዋን ጨምሮ በመላው ዓለም የሚገኙ ኤምባሲዎቿና የቆንስላ ጽሕፈት ቤቶቿን በጊዜያዊነት መዝጋቷን የሀገሪቱ የውጭ ጉዳይ ሚኒስቴር ይፋ አድርጓል። ተለዋጭ መልእክት እስኪሰጥ ድረስ በመላው ዓለም የሚገኙ የእስራኤል ኤምባሲዎችና የቆንስላ ጽሕፈት ቤቶች ተዘግተው ይቆያሉ ሉ ያለው ሚኒስትሩ በተለያዩ ሀገራት ያሉ ዜጎች የደህንነት ችግር ካለባቸው የሚኖሩበትን ሀገር የጸጥታ ኃይሎች ያነጋግሩ ብሏል። በውጭ ሀገራት የሚገኙ እስራኤላውያን ጥንቃቄ እንዲያደርጉ ሚኒስቴሩ አሳስቧል። ወደ ሰማንያ ሺ የሚጠጉ አርብቶ አድሮች ተፈናቀሉ። እነዚህ አርብቶ አድሮች የተፈናቀሉት ደግሞ በኦሞ ወንዝ መሙላት ሳቢያ ነው። በደቡብ ኢትዮጵያ ክልል በደቡብ ኦሞ ዞ እንዳሰነች ወረዳ በቱርካናና በኦሞ ወንዝ መሙላት ምክንያት ከ79800 በላይ አርብቶ አደሮች መፈናቀላቸውን የወረዳው አስተዳዳሪ ተናግሯል። መንግስታዊና መንግስታዊ ያልሆኑ ተቋማት የተገነቡ የተለያዩ አገልግሎት ሰጪ ተቋማት በውሃው በመዋጣቸው ምክንያትም ከአገልግሎት ውጭ ስለመሆናቸው ተመላክቷል። የቱርካና ሐይቅ በ8 ዓመት ጊዜ ውስጥ 65 ኪሎ ሜትሮችን ተጉዞ የወረዳው ዋና ከተማ ወደ ሆነችው ኦሞራቲ 2 ኪሎ ሜትር ርቀት ላይ እንደደረሰና በቀጣይነትም ከተማው ሙሉ በሙሉ የመዋጥ አደጋ እንደተጋረጠበት ነው የገለጹት። ይህም በከተማ ኗሪዎች ዘንድ ስጋት እንዳሳደረ ጠቁሟል። ይህ የተገለጸው የሕዝብ ተወካዮች ምክር ቤት አባላት በአካባቢው በመገኘት ከወረዳው የስራ ኃላፊዎች ጋር በተነጋገሩበት ወቅት ነው። በዚህ ወቅት የወረዳው አስተዳዳሪም የሜትሮሎጂ ትንቢያዎች እንደሚጠቁሙት በቀጣዩ የክረምት ወራትም ከፍተኛ የሆነ ውሃም ወደ ኦሞ ወንዝና ቱርካን ሐይቅ ስለሚገባም ችግሩ ከዚህም ሊከፋ ይችላል ሲሉ ስጋታቸውን ለሕዝብ ተወካዮች ምክር ቤት አንድ ቋሚ ኮሚቴ መግለጻቸው ተዘግቧል። የተወደዳቸው የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።